ፍፁም አይገናኝ ነው የተገናኘ ነውም ደግሞ በድንገት ነው እንጂ ፕላን አልነበር ግን አንዳንዴ ታዋቂ ሰው ማግባት ራሱን የቻለ ደግሞ ሚሰጥ ሸክም አለ ስራ የሚደርስብሽ ነገር አንቺ በምትወስድበት አንግል ነው የሚታየው ለበጎ ነው የሚል ነገር በጣም እወስዳለሁ ሲሰጠኝ ፈጣሪ ሰውን አይበድልም እላለው ሳምንት ሲሰጠኝ ስጦታዬ ነው ለእኔ

የአንተ ቤተሰብ ባለበህ ነው የምፈልገው፣ ስለ ኒካውን እንድታወራ ስለ አይሆንም፣ እኔ ነው እንጂ አታወራኝም። በዚህ እየተጣላን ልጆቼ ነበሩ፣ ልጆቼ እንዳይሰሙ ከደረጃ እየወረኩኝ ነውና፣ ኒካውን አውጅ ያለው ሲላይ በዛ ወደኩኝ፣ ደነገጥሽ፣ በዛው ወደኩኝ። ቤተሰብ ነበረ፣ ተደወለ፣ ለእህቱ ወንድሙ መጣ። ወንድሙ ይዞኝ እናቱ ቤት ሄደ እና እዛ ተረጋጋው። ማለት የሆነ አንቺ የማትጠብቂው እንትን አለ። እንደዚያ አይነት ባህል እያዳበርን እንደሆነ አላቅም። ይህ ባህል ነው ማለትም አልችልም። ልጆቹን እያስለቀሱ እኔ ስጦታዬ ነው ማለት ይሄ ተገቢ አይደለም። እግዚአብሔር ደግሞ ወይም ፈጣሪ ሁላችንም ምናምነው ምናመልከው ፈጣሪ የሆነን ሰው እያስለቀሰ የሆነን ሰው የሚያስደስት አይደለም። እዛ ጋ ሶስት ልጆች ያለቅሳሉ፣ እዚህ ጋር ሁለት ልጆች እንዲስቁ የሚያደርግ አምላክ አይደለም። እናንተ የምታምኑት ይሁን ፈጣሪ እውነተኛ ስለሆነ ማለት ነው እውነትን እውነት ስለሆነ ስለዚህ፣ አትሊስት እንኳን ሚዲያ አትውጡ። ምክንያቱም ለልጆቻችሁ ሞራል ተጠንቀቁ፣ ቢያንስ ወንዶች እናንተ ናችሁ አር የወለዳችኋቸው ልጆቹ ሴቷ አትዘን ያገባችኋት ሚስት አትዘን። ምክንያቱም መጀመሪያውኑ ብታዝ ኑሮ ያንን ትዳር ወደ ቦታው ትመልስ ነበር እንጂ የልጆቹን አባት በምንም ምክንያት ወደ ህይወቱ ያታመጣል። ነገር ግን ወንዶች ለልጆቻቸው ዘኑ፣ በቃ አባቱ ናቸዋል። እናንተ በፈለጋችሁት መንገድ ና ያመጣችኋቸው ልጆቹ እኛ ባካችሁ። ከእናንተ ልወለድ ብሎ የሚመጣ ልጅ የለም። ፍቃዳችሁን ጠይቆ የመጣ ልጅ የለም። ከላይ ምን ይላል? ፊንቴክ ኢንቨስትመንት አልተሳሳትኩም፣ አ ፊንቴክ ኢንቨስትመንት ከታች ምን ይላል? ታሽጓል። እኔ ምን አልኩ? ተጠንቀቁ። ይሄ እንግዲህ መንሱር ጀማል እና ናውን ፎንቴ ዱለች ዳለቻ ነው ዱለቻ ነው የሚሉት ብለውኛል። ሲሻላለሙበት የነበረ ነው። ዛሬ ምን እንላለን? ገንዘባችሁን ከመስጠታችሁ በፊት ተጠንቀቁ። መንሱር ጀማል ቁርሱን በልቶ ምሳውን የማይደግም ብሎ ሳደበኝ፣ አይ መንሱር፣ ይሄ እኮ የእኔ ችግር አይደለም። የጠቅላላ የሀገሪቷ የብዙሀኑ ችግር ነው። ደግሞ እንዴት አወክ፣ ቁርሴን በልቼ ምሳዬን እንደማልደግም? ቁርሴንም ምሳዬንም እራቴንም መበላ ከሆነማ እንዳንተ ነው የምሆነው እኮ እንዳንተ መሆን ደግሞ አልፈልግም። አዳምቱት ትንሽ የድምፅ ጥራት አለበት። እንደዛ ሲያወራ አንድ ዳይት ላይ ያለው ወፍራም አሜሪካዊት ላይ ግን የእኛ ማህበረሰብ ኢትዮጵያዊ ህዝብ ደግሞ በጣም ደሀ ደሀ ማህበረሰብ ውስጥ የወጣ ሰዎች

ስድብ ቆይቻ ያለው ከሰማሁት፣ ና አፄ ብጡል ገዝተው ያባስቆሙትን ስድብ የስድብ ቅርስ አንተ ጋር ነው። እንዲህ ያለው እኔ ያልኩት ፊንቴክ ኢንቨስትመንት ታሽጓል። አዎ ታሽጓል። መታሸጉን አረጋግጠን የመለስከው መልስ በራሱ ንግድ ፍቃድ ሳልሰቅል ስለ ቀረው ነው የታሸገው። ይሄ መልስ አይደለም። አንድ ሰው እንደዚህ አይነት ኢምፖርት ኤክስፖርት የሚነግዱ ሰዎች አይደሉም። ማንኛቸውም ነጋዴ ንግድ ለመነገድ መጀመሪያ የንግድ አድሬስ ያስፈልገዋል። የንግድ አድሬስ ሳይኖረው ንግድ ፍቃድ ማውጣት አይችልም። ንግድ ፍቃድ ሳያወጣ ደግሞ ንግድ መነገድ አይችልም። አንተ እዛ ግድግዳ ላይ በለጠፍካቸው የአብይና የኦሮሚያ ክልል ፕሬዚደንት በሱ አስፈራርተህ ንግድ ፍቃድ ሳታወጣ ለመሸቀል ነበር የፈለግከው። ይህ የኛ ሀገር ነው። አትችልም። የቻልነውን ያህል እንታገላለን። አትሰርቅም፣ የተባልኩ አትሰርቅም፣ አታታልልም። ህዝባችንን ነው። ባለፈው በነገርኳችሁ ቪዲዮ ላይ ገቢዎች ነው ደውዬ የጠየቅኩት። በዜ የሰራተኞች ገቢ ግብር የለውም፣ የጡረታ ገቢ ግብር አያስገባም። ስለዚህ ይሄ ሰውዬ ፈቃድ የለውም ማለት ነው ብዬ ነግሬያችኋለሁ። ትክክል ነው ማረጋገጫው። ልታታልል አትሞክር ፍቃድ ሳይኖርህ መነገድ አትችልም። እንኳን አይደለም ያከራየ የህንፃው ባለቤት ራሱ ተጠያቂ ነው የሚሆነው። እንደ ሕፃን ልጅ ልታታልል አትሞክር። የምታታልለውን ሄደህ ታታልላለህ። ሌላው የአንተ ስራ ፕሮሞሽን ነው። ፕሮሞሽን ፍቃድ የለውም፣ ሲጀምር ልጨምርልህ ከፈለግህ ፍቃድ የለውም። ስለዚህ ግብር በማትገብርበት ላይ ገንዘብ እያገኘን ያለው ይሄንንም እጨምርልሃለው። ጠግብ ከሆነ ሌላም ቋቅ እስኪል ድረስ ጨርቅን እስክትል ድረስ ላስኬድህ እችላለሁ። ህጋዊ መስመርን ትይዝ እንደሆነ ህጋዊ መስመርን ትይዛለህ። ሀገራችን ነው፣ እኛም የምንሸማቀቅበት አንዳች ምክንያት የለም። ሌቦች ከሀገራችን ተጠርገው መውጣት አለባቸው። የድርሻችንን እንታገላለን። እንዳንተ ያለውን ጀማሪ ሌባ አይደለም ስንት ሌባ እንትን ያልን ሰዎች ነን።

ገዛ በጣም ከባድ ደስታ የመቋቋማችን ሌላ የሚያስደነግጥ የሚነዝር አይነት ደስታ ማለት ነው። በህይወት እንደዚህ አይነት ደስታ አጋጥነ መላይ አልሀምድሊላህ ብቻ ካላህ ነው የሆነ። ከውስጥ ንያህ ነበርኝ እንደዚህች ሶስት ቀን እራሱ ለቤት እያልኩኝ ነው የምተኛው። ስነሳም ባለቤት እንደውም ብትጠይቃት ደስ ይለኛል። ለቤት እያልኩኝ ነበር ስሄድም ስነሳም ስቀመጥም። አልሀምድሊላህ ለካ ሊጠራኝ ነበር። እንግዲህ ሰለምቲ ወንድሞቼ እህቶቼ፣ አላህ ይጥራቸው። ለኔ ይሄ እድል እንደመጣልኝ አላህ ለነሱ እድሉን ያምጣላቸው ነው የምለው። ለእናንተም ደግሞ አላህ ጀዛችሁን ይፈራችሁ። በዱንያ አይደለም አላህ ባይራ ጀነተ ፍርዱስ ነው ይፍቃችሁ፣ ወላ ጀነተ ፍርዱስ ነው ይፍቃችሁ። ከልቤ ነው። ይሄ ነው የማስተላልፈው። ወንድሞቼ እህቶቼም አላህ ይጥራቸው። ከልቤ ነው። በጣም ነው እዛ ሽሲ ለሚለብሱ ለምን ድነው፣ ማለት ለምንድነው የምትጠይቀኝ? የሚሉ ችኮች ናቸው። ገባህ? ለምን እጠይቃለሁ አይመስልህም? አትፈጩ እኔና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም። አንድ ቀን ሉዋስቲያታ ማን ያስጥልሻል? እስቲ አሁን አንቺ ማን ህግ ድሬዳዋ ውስጥ ይከበራል ህግ ድሬዳዋስ እንደሚከበር ከዚህ በፊት አልሰማችሁም? በቀደም አልሰማችሁም? አሁንም ድሬዳዋስ ህግ ይከበራል። ይሄው እችን ሽቲ ይዘን እችን ሽቲ ይዘን ብርቱካን ሙዝ ምናምን ይዘን እንመጣለን። መጣለን በሺቲው ፍንፍንና አርግተን እንደዚህ እቺን ሺቲ ለብሰን እቺን ሺቲ ለብሰን እንመጣልሻለን። አሁን እንመጣል እንጠይቅልሽ ነው። ውይ እናቴ! ወይኔ ወይኔ! ድረሱልኝ እባካችሁ ድረሱላለጃኒ እባካችሁ እባካችሁ። ይኸው አሁን ያ እንግዲህ ብርቱካኑንም ሙዙንም ይዛችሁ እንግዲህ እሁድ ሽቲ ልበሱ፣ ብያለሁ። በምክንያት ነው እኮ ምክንያት አለኝ፣ ያለ ምክንያት አልልም። ስሚ ስሚ፣ ሰሞኑን ደሞች ጃኒና ጅኒ የሚሏት ሴት ምንድን ያልሽ? አንቺ ስለ ሀረር ሰው ስለ ድሬዳዋ ሽቲ ምናምን ምን ያደረጉ? ስሚ፣ እኛ ማለት ይሄ ማንነታችን ክብራችን፣ አለም የሚያቆም ማንነታችን ነው። ደግሞ ስለ ሽቲ ተወር። ታዲያ እኛ እንዳንቺ እምብርታችንን ገልጠን እንሄድ እንዴ? ምንድን ነው ምትዩ ሰው ተወርቶለት አያልቅም ስለ ድሬዳዋ ከተነሳ የድሬዳዋ ሰው ምቀኝነት አያልቅም የድሬዳዋ ሰው በራሱ ቢዚ ነው የድሬዳዋ ሰው ሰው ሲመጣ ተቀብሎ ቤቱን እንደ ቤቱ አድርጎ እንዲኖር አድርጎ የሚለቅን የድሬዳዋ ሰው ቃልቡ ላይ ያለው ቸር ነው የድሬዳዋ ሰው ሙስሊሙ ነን ሙስሊሙ ሰው በልቶ የሚጠግብ አይመስለው የድሬዳዋ ሰው እኔ የድሬዳዋ ልጅ ነኝ ስለ ድሬዳዋ ግን አንድም ቀን ስናገር ሰምታችሁን? ያታቁ ሁሉም ለየራሱ አላህ ስብሐነሁ ወተዓላ የሰጠው መልካምነት አለ። አማራም፣ ኦሮሞም፣ ጉራጌም ትግሬም የድሬዳዋ ሰዎች ማንም የሚመሰክርላቸው ናቸው። ምርጥ አንድ ሰው አገሪቷ ላይ ሄዶ ቤታቸውን እንደ ቤቱ አድርጎ እንዲቀመጥ ነው የሚያደርጉት። አብልተው አጠጥተው ጭንቅ አያውቅም የድሬዳዋ ሰው። ዛሬ ካለው ዛሬ ብላ ስለ ነገው አያስብም። አላህ ያውቃል ነው የሚለው። ተናግሬ አልጨርስም እኔ ስለ ድሬዳዋ፣ ተወልጄ ያደግኩት ድሬዳዋ ነው። ግን ድሬዳዋ ላይ ፊጥኝ ማለት ጥሩ አይደለም። የትኛውም አገር ላይ ነዋሪ ሰዎች ላይ ብድግ ብሎ የዛን አገር ህዝብ ማንቋሸሽና ማዋረድ አንድ ሶሻል ሚዲያ የሚጠቀም ሰው ይሄ የመልካም ስነ ምግባር አይደለም። የትኛውም ክልል ላይ ይሁን የትኛው የትኛውም ሀገር ተወላጅ የየራሱ ኳሊቲ አለው። የየራሱ የሚጠራበት ኳሊቲ አለው በወሎ በኩል ስትሄዱ የሚጠሩበት የራሳቸው ምርጥ ኳሊቲ አለ። በጎንደር በኩል ስትሄዱ ምርጥ ኳሊቲ አላቸው። በኦሮሚያ በኩል ስትሄዱ ምርጥ ኳሊቲ አላቸው። ሁሉም ጉራጌ ብትሄዱ፣ ሁሉም ኢትዮጵያ ላይ አፋር ብትሄዱ፣ ሶማሌ ብትሄዱ፣ ሁሉም ኳሊቲ አለው። ሀረሬ ብትሄዱ ኳሊቲ አለው። ግን አደባባይ ላይ፣ በተለይ ሶሻል ሚዲያ ላይ የምትጠቀሙ ሰዎች በጣም የምትናገሩትን ነገር ልትጠነቀቁ ይገባል። ጨዋታችሁን ተጫወቱ፣ ግን ህዝብንና ህብረተሰብን ውዙርድ የሚያደርግ ንግግር ከአፋችሁ አታውጡ።

መጽሐፍ ነው እሱ ራሱ በጣም ጥሩ ሰው ነው። በጣም ታታሪ ነው። እውቀት ለመፈለግ የሚጥር ሰው ነው። ከሱ ስኬት ደግሞ ሌላ ፓተርን አለ። ያ ፓተርኑ ነው ያወቀሱ ብቻ ይመስለኛል። የእናቱ ዱዓ አለ ከኋላ አልሐምዱሊላህ። ይሄ ይመስለኛል፣ አባቴ ሲገልጸው አባቴ በጣም ታታሪ የሚለፋ ሰው፣ ጉዝ ሚስኪን የሚረዳ ይሄንን መጫወቻ ከዒድ ሰላት በፊት ለልጆቻቸው እየገዙ ዒድ በሰላም ሊሰግድና ተክቢራውን ሊያደርግ የመጣን ጀማ በሙሉ የሚያስበጠብጡ ወላጆችና ይህንን መጫወቻ እየነፉ የሚበጠብጡት ህጻናት እኩል ሌቨል ኦፍ ኢንቴሊጀንስ ላይ ነው ያሉት። አይ ሰይድ ዋት አይ ሰይድ እኔ ሬዝ ወር ሬዝ

ማለት ነው። ሁላችሁም ኮመንት ላይ አሚን በሉ። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላም ዐለይኩም ወረሐመቱላሂ ወበረካቱ። መሐመድ ሰይድ ለልጆቹ መልካም አባት፣ ትዳሩን አክባሪ፣ እናቱንም ጠዋሪ ነበረ። በጣም ሶስት ጊዜ ምናምን ይደውላል ለሰዎችን በተለይ በጣም በቃ የተለየ ፍቅር ለየለየ ብቻቸው እየደረ ነው እ አንቺን ብቻ ነው ወደው እያለ ጥሩ አባት ነበር። የተቻለኝን አደርግ ነበረ ያው እሱ ግዴታ ለህይወታችን ስለሆነ መሄድ ያለበት መስራትም ስለሚፈልግ ግዴታ ግን ዘንድሮ አዲስ አበባ እንገባለን እለው ነበር። ነው ህልሙን የተረዱ በመላው ዓለም የሚገኙ አድናቂዎቹ ለሕክምና እንኳን ጊዜ ባልሰጠ ህመም አባታቸውን ላጡ ሕፃን ልጆቹ መኖሪያ ቤት መግዣ የሚሆን ገንዘብ አሰባስበውለታል። ባለቤቱም ለህዝቡ ገዛ ምስጋናዋን አቅርባለች። ቢያዩ በህይወት እያለ ይህም ቢያ በጣም ደስ ይለኝ ነበር። ይህን ያህል ህዝቡ እንደሚወደው የኢትዮጵያ ሳይሆን የዓለም ህዝብ ነው ሁላ ያዘነለት። በልጆችም በልጆችም በእኔ ምስል በጣም ለመላው የኢትዮጵያ ሳይሆን ለዓለም ህዝብ በጣም እናመሰግናለን። ያው መዋጮ ምናምን ተደርጎ ቤት ተጀምሯል። ያው አሁን እንትን ይላል የተወሰነ ፕሮሰስ ቀቶታል። እሱም ያልቃል። ቢኖር ደስ ይለው ነበር። ይሄም ቢያዩ ይላላለን ያለ ልጆች ነው። አልሐምዱሊላ በመሐመድ ይደምቅ የነበረ አረፋና ቤት ዛሬ በሐዘን ስሜት ቢደበዝዝም በመልካም ስራዎቹ በህዝበ ሙስሊሙ ልብ ውስጥ የቀረው ሰው ሁሌም ሲታወስ ይኖራል። ሲሕር ወይም ድግምት እንዳይነካችሁ የምትፈልጉ ሰዎች አሁን የምነግራችሁን ነገር ካረጋችሁ ብኢዝኒላህ ጫፋችሁ ላይ ደርስም። እንደምናውቀው ብዙ አይነት ሲሕሮች አሉ። ሲሕረ ተፍሪቅ ባልና ሚስት ለማለያየት፣ ሲሕረል መረድ ሰው እንዲታመም፣ ሲሕረል ጁኑን እብድ እንዲሆን፣ ሲሕረል ማሐባ ወይም መስተፋቀር የምንለው እንዲሁም ደግሞ የተለያዩ ትዳር፣ ሪዝቅ ምናም እንዲዘጉ የመሳሰሉ የሚደረጉ ሲሕሮች አሉ። ሲሕርን ብቻ ሳይሆን መርዝም አይነካችሁም። ይህን መንገድ ካሳየዋችሁ እሱ ምን መሰላችሁ ውዱ ነቢያችን ረሱሉ ዓለይሂ ሰላቱ ወሰላም ሰሉ አለ ነቢይ በዚህ መሰረት ሰሒህ በሆነ ሐዲስ መሰረት ምን ብለዋል? በቀን በቀን ጠዋት ላይ ሁሌ ሰባት ፍሬ አጅዋ ቴምር የሚመገብ ሰው አሉ። አጅዋ ቴምር ማለት የመዲና ቴምር የሚመገብ ሰው ለም ያዱሩ ዛሊከ ሊውም ሱሙ ወላ ሲህር፣ በዛች ቀን ላይ ሲህርም ሆነ መርዝ እሱን አይጎዳውም ብለዋል። ስለዚህ ሰባት ፍሬ የአጅዋ ቴምርን ተምርን ጠዋት ጠዋት ብንመገብ ሲህርም ሆነ መርዝ ብኢዝኒላህ አይጠጋንም። ይሄ ቪዲዮ ለብዙ ሰዎች